እንደ ራሱ ፈቃድ የማይሆን ከሆነ ለእርሱ አዛዥ የሆነ ኢየሱስ ክርስቶስ አለ ማለት ነው። ለዚያ ጴጥሮስ ባሪያ የሆነ ጴጥሮስ እንደጻፈ ይነግራቸዋል ማለት ነው እና የመልዕክቱ ተደራሲያን በመልዕክቱ ተቀባዮች የመልዕክቱ ተደራሲያን በትንሹ ሲያ ደስተ ሰሜን ተበትነው በመከራና በስደት ለሚገኙ ክርስቲያኖች ሁሉ ነው። እነዚህም ክርስቲያኖች ጴጥሮስ በክርስቶስ የተመረጡ ይላቸዋል።

ከ64 እስከ 65 ዓመተ ምህረት ምናልባት እንደተጻፈ ይገመታል እና የመልዕክቱ ተቀባዮች ያሉበት ሁኔታ የመልዕክቱ ተቀባዮች ያሉበት ሁኔታ አንዳንድ ክርስቲያኖች በኢየሱስ ክርስቶስ በማመናቸው ምክንያት ስራቸውን የማጣት የማህበረሰቡ የመገለል መሳለቂያ የመሆን የመታሰር እና የመደብደብ አደጋዎች ከሮማውያን እና ከሌሎች የሚደርስባቸው ነበር። ስለዚህ ደግሞ ጴጥሮስ አማኞች ምንም አይነት መከራ ብደርስባቸው በክርስቶስ ያገኙትን ዘላለማዊ ደስታ እያሰቡ በእምነታቸው እንዲጸኑ ያበረታታ ነበር። የመጻፉ ዓላማ መጀመሪያው የሐዋርያ ጴጥሮስ ክ የመጻፉ ዓላማ ሶስት አላማ አለ። አንደኛው ዓላማ አማኞች ከምድሩ ይልቅ አይኖቻቸውን በዘላለማዊ ቤታቸው ላይ እንዲገ ለማበረታታት ሁለተኛው ዓላማ አማኞች ምንም አይነት በፈራ ድረስባቸው በክርስቶስ ያገኙት ዘላለማዊ ደስታ እያሰቡ በእምነታቸው እንዲጸኑ ለማበረታታት። ሶስተኛው ዓላማ ለክርስቲያኖች ለሚሰጠው ምክር ለክርስቲያኖች የሚሰጠው ለወላጆችና ለቤተ ክርስቲያን ሽማግሎች እንዲሁም ለወጣቶች ይሰጣል ማለት ነው እና መጀመሪያዊቱ የአዋርያ ጴጥሮስ መልክት ምዕራፍ አንድ የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደት ይረጩ ዘንድ ለተመረጡት፣ በጳንጦስና በገላትያ በቀጳዶቅያም በእስያም በቢታንያም ለተበተኑ መጻፍኞች ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለህያው ተስፋና ለማይጠፋ ይፈጥን ለለለበት ለማያልፍን ርስት እንደምህረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህ ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቦላችኋል። በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ልፈተን የምጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጽ ለምስጋና እና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። እርሱንም ሳታዩ ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍፃሜና የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሤት ደስ ይላችኋል። ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ፣ ከእርሱ በኋላ ስለሚመጣው ክብር አስቀድሞ የመሰከረ በምን ወይንም እንዴት ባለ ዘመን እንዳመለከተ ይመርምሩ ነበር። ለእነርሱም ከሰማይ መከላከል በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን ላላገለገሉ ተገለጠላቸው። ይህንም ነገር መላእክቱ ሊመለከቱ ይመኛሉ። ስለዚህ ስለዚህ የልቡናችሁን ወገብ ታጥቃችሁእና ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደምታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰውም ፊት ሳያዳላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ይሆናል። ከአባቶቻችሁ ከወረሳችሁት ከከንቱ ኖሯችሁ በሚያጥ ነገር በብር ወይንም በወርቅ ሳይሆን ነውርና እድፍ እንደሌለው

ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደሉ። ዳግመኛ የተወለዳችሁት ከምጠፋ ዘር አይደለም፣ በሕያውና በዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ስጋ ሁሉ እንደሳር ክብሩም ሁሉ እንደሳር አበባ ነውና፣ ሳሩ ይጠወልጋል፣ አበባውም ይረግፋል። የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይሄ ነው። ምዕራፍን ጨርሻለሁ። ምዕራፍ ሁለት እንግዲህ ክፋትን ሁሉ ተንኮልንም ሁሉ፣ ግብዝነትንም፣ ቅናትንም፣ አመትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደሆነው ወደ ህያው ድንጋይ ወደ እርሱ የቀረባችሁ እናንተ ደግሞ እንደ ህያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ በመጽሐፍ እነሆ የተመረጠ እና የከበረ የማይዘር ራስ ድንጋይ በጽዮን አኖራሉ በእርሱም የሚያምን አያፍርም ተብሎ ተጽፎአልና እንግዲህ ክብሩ ለእናንተ ለምታምኑት ነው የማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ፣ የእንቅፋትን ድንጋይ የማሰናከያ አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታል እና ለዚህ ደግሞ የተመደቡ ናቸው። እናንተ ግን ከጨለማ ወደ ሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉስ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናቸው። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ ለምናችኋለን። ስለሚመለከቱት ስለ መልካም ስራችሁ ክፉን በሚታደርጉ በዚያ እናንተ በሚያምኑበት ነገር በሚጎበኝበትም ቀን እግዚአብሔርን ያከብሩት ዘንድ በአሕዛብ መካከል ኖሯቸው መልካም ነው። ስለጌታ ብላችሁ ለሰው ስርዓት ሁሉ ተገዙ። ለንጉስ ቢሆን ከሁሉ በላይ ነውና፣ ለመኳንንት ቢሆን ክፉን የሚያደርጉትን ለመቅጣት በጎንም የሚያደርጉትን ለማመስገን ከእርሱ ተልከዋልና ተገዙ። በጎ ያደረጋችሁ የማያውቁትን ሞኞች ዝም ታሰዩ ዘንድ እንዲህ የእግዚአብሔር ፍቃድ ነውእና አርነት ወጥታችሁ እንደ እግዚአብሔር ባሪያዎቹን እንጂ ያ አርነት ለክፋት መሸፈኛ እንዲሆን አታድርጉ። ሁሉን አክብሩ፣ ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉስን አክብሩ። ሎሌዎች ሆይ ለበጎችና ለገሮች ጌቶቻችሁ ብቻ ሳይሆን ለጠማሞች ደግሞ በፍርሃት ሁሉ ተገዙ። በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘንን ቢታገስ ምዝጋና ይገባዋልና ኃጢአት አድርጋችሁ ስትቆሰኑ ብትታገሱ ምን ክብር አለበት? ነገር ግን መልካም አድርጋችሁ መከራ ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋልና። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እሱ ኃጢአትን አላደረገም ተንኮልም በአፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለአጢአት ሞተል ለጽድቅ እንድንኖር እርሱ ራሱ በስጋ አጣታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተበወሳችሁ። እንደ በጎች ፊት ትበዘብዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። እንግዲህ እንዲሁም እናንተ ሚስቶች ሆይ ለባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለው ብዙን ኖራችሁ እየተመለከቱ ያለ ትምህርት በምስሎቻቸው ኑሮ እንዲገኙ ተገዙላቸው። ለእናንተም ጠጉርን በመሸረብና ወርቅን ወርቅን በማንጠልጠል ወይም ልብስን በመጎናጸር በውጭ የሆነ ሽልማት አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ።

በመጨረሻ ሁላችሁ በአንድ ልቡ ነው። የሌላው መከራ ለእናንተ እንደሚሆን አድርጉ፣ እንደ ወንድሞች ተዋደዱ፣ ርኅሩኆች እና ትሑታን ነው። ክፉን በክፉ ፋንታ ወይም ስድብን በስድብ ፋንታ ትመልሱ፣ በዚህ ፋንታ ባርጉ እንጂ በረከት ልትወርሱ፣ ለዚህ ተጠርታችኋልና። ህይወትን ሊወድ መልካሞችንም ቀኖች ሊያይ የሚፈልግ ሰው ምላሱን ከክፉ ከንፈሮችን፣ ተንኮልን ከመናገር ይከልክል፣ ከክፉ ፈቀቅ ይበል መልካምንም ያ ሰላሜን ይሻ ይከተለው ነው። የጌታ አይኖች ወደ ጻድቃን ናቸውና ጆሮዎቹም ለጸሎታቸው ተከፍተዋል። የጌታ ፊት ግን ክፉ ነገር በሚያደርጉ ላይ ነው። በጎንን ለማድረግ ብትቀርብ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳ መከራ ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ። ዳሩ ጌታን እርሱን በልባችሁ ቀድሱት የእግዚአብሔር ፍቃድ እንዲህ ቢሆን ክፉ ለማድረግ ሳይሆን በጎስ ለማድረግ መከራ ብትቀበሉ ይሻላቸዋል። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ነው ስለመጠኘን አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተን በመንፈስ ግን እያውነ በእርሱም ደግሞ ሄዶ በወይኒ ለነበሩ ነፍሳ ሰበከላቸው። ጥቂቶቹ ማለት ስምንት ነፍስ በውሃ ዳረሙበት መንገድ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሟል ታዝዙ ይህ ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን እጅት ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው፣ ይህም በኢየሱስ ክርስቶስ ትንሳኤ ነው። መላእክትና ኃይላት ስልጣናትን ከተገዙበት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። ክርስቶስን በስጋ ስለ እኛ መከራን ስለተቀበለ ከእንግዲህ ወጥሂ በስጋ ልትኖሩ በቀረላቸው ዘመን እንደ እግዚአብሔር ፍቃድ እንጂ እንደ ሰው ምኞት እንዳትኖሩ። እናንተ ደግሞ ያን ሀሳብ እንደ ዕቃ ጦር አድርጋችሁ ያሉት በስጋ መከራን የተቀበለ ኃጢአትን ትቷልና። የአሕዛብን ፍቃድ ያደረጋችሁበት በመዳራትና በስጋ ምኞትን፣ በስካርም፣ በዘፈንም ያለልግ በመጠጣት ኖርን ባለበት በጣዖት ማምለክ እየተመላለሳችሁበት ያለፈው ዘመን ይበቃልናል። በዚህም ነገር ወደዚያ መዳራት ብዛት ከእነርሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ። ግን እነርሱ በሕያዋን እና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። እንደ ሰዎች በሥጋ ሊፈረድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህም ምክንያት ወንጌል ደግሞ ለሙታን ተሰብኮላቸው ነበረናል። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ ልባላይ ምሮ አስቡ ጸሎት ዘንድ በመጠን ኑሩ። ፍቅር የአጣትን ብዛት ይሸፍናል እና ከሁሉ በፊት እርስ በርሳችሁ አድርጋችሁ ተዋደዱ። ያለ ማንጎራጎር እርስ በርሳችሁ እንግድነትን ተጠባበሉ። ልዩ ልዩን የእግዚአብሔርን ጸጋ ደጋ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋ ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። ማንም ሰው የሚናገር ቢሆን ለእግዚአብሔር ቃል ናገር። የሚያገልግልም ቢሆን እግዚአብሔር በምሰጠኝ ኃይል ነው ብለው ያገልግል። ክብርና ስልጣናት ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን። ወዳጆች፣ ወይ በእናንተ መካከል እንደ እሳት የሚፈትናችሁ ስለመሆነው መከራ ድንቅ ነገር እንደመጣባችሁ ተደረጉ ነገር ህዝቶሉ ሲገለጥ ደግሞ አሰብ እያደረጋችሁ ደስ እንዲላችሁ በክርስቶስ መከራን በምትካፈሉበት ብ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላርፋና ብፁዋን ናቸው። እናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ ወይም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን አመስግን እንጂ አይፈል ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሶአል። አስቀድሞ በኛም ጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሁን? ጻድቅን በጭንቅ ምድን ከሆነ አመፀኛው እና ጣተኛው ወዴት ይታይ ዘንድ አለው? ስለዚህ ደግሞ ለእግዚአብሔር ፍቃድ መልካም የሚያደርጉ መከራን እየተቀበሉ ነፍሳቸውን ለታመነ ፈጣሪ አደራ ይስ እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞ ሊገለጥ ካለው ክብር ተካፋ የሆንሁ በመካከላቸው ያሉት ሽማግሌዎች እመክራቸዋለሁ። በናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፍቃድ በውድ እንጂ በግድ ሳይሆን በበጎ ፍቃድ እንጂ መጥፎ ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ። የእረኞችን አለቃ በሚገለጥበት ጊዜ የማያቆም የክብርን አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ። ሁላችሁን እርስ በርሳችሁ የተዋረዳችሁ ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። እንግዲህ በጊዜው ከብት እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እሱ ስለ እናንተ ያስባልና የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉ። በመጠን ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ያ መከራ አውቆት እንዲቀበሉ በእምነት ጸናችሁ ተቃውሙ። በኢየሱስ ክርስቶስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችኋል፣ ያበረታችሁማል። ለእርሱ አሁንም እስከ ዘላለም ድረስ ክብር ይሁን አሜን። የመከራችሁ እና የምትቆሙበት ጸጋ የእውነተኛ እግዚአብሔር ጸጋ ይሁን ግምሰከሙላችሁ የታመነ ወንድም እንደሆነ በቆጥሪ ሁሉ በስልዋኑ ሲጥባጭ ልጻፍታችሁ ከእናንተ ጋር ተመጣ። በባቢሎን ያለች ቤተክርስቲያን ልጄ ማርቆስ ሰላምታ ያቀርብላችኋል። በፍቅር አሳሳም እርስ በርሳችሁ ሰላምታ ተሰጣጡ። በክርስቶስ ላላችሁ ለሁላችሁ ሰላም ይሁን አሜን